የቤኒሻንጉል ጉሙዝ ክልል በሰላም የተመለሱ የቀድሞ ታጣቂዎች ለማቋቋም ያወጣውን ልዩ መመሪያ ተግባራዊ የሚደረግበትን የጊዜ ወሰን ለተጨማሪ አንድ ዓመት አራዘመ። የመመሪያው የተፈጻሚነት ጊዜ የተራዘመው የተደራጁ የቀድሞ ታጣቂዎች ድጋፍ ተደርጎላቸው ወደ ስራ እንዲገቡና ቀሪዎቹ እንዲደራጁ ለማስቻል ነው ተብሏል። የቤኒሻንጉል ጉሙዝ ክልል የሰላም ተመላሾችን ለማቋቋምና ወደ ስራ ለማስገባት ያለመ ልዩ መመሪያ ያጸደቀው በየካቲት 2015 ዓ.ም ነበር። ልዩ መመሪያው የሚመለከተው በክልሉ የተለያዩ አካባቢዎች ህገ መንግስታዊ ስርዓትን በኃይል ለመናድ ሲንቀሳቀሱ የነበሩና መንግስት ያቀረበውን የሰላም ጥሪ ተረድተው የመጡ ኃይሎችን እንደሆነ በወቅቱ ተገልጿል። የአንድ ዓመት የተፈጻሚነት ጊዜ ተሰጥቶት የነበረው ይህ መመሪያ ተግባራዊ መደረግ የጀመረው በቤኒሻንጉል ጉሙዝ ክልል ካቢኔ ከጸደቀ ከአምስት ወራት በኋላ እንደነበር በክልሉ የሰላም ተመላሾች ጊዜያዊ ጽህፈት ቤት የአደረጃጀት ባለሙያ የሆኑት አቶ ምግባሩ ታደሰ ለኢትዮጵያ ኢንሳይደር ተናግረዋል። መመሪያው ተግባራዊ የሚደረግበት ጊዜ ከዚህ ቀደም እስከ ሰኔ 2017 ዓ.ም እንዲራዘም ተደርጎ ነበር። ይህ የጊዜ ገደብ ሊጠናቀቅ ሶስት ወራት ሲቀረው የቤኒሻንጉል ጉሙዝ ክልል ካቢኔ የመመሪያው የተፈጻሚነት ወሰን በድጋሚ ለአንድ ዓመት እንዲራዘም አድርጓል። የክልሉ ካቢኔ ውሳኔውን ያሳለፈው ባለፈው ቅዳሜ መጋቢት 13፣ 2017 ባደረገው ስብሰባ ነው። የካቢኔው አባል የሆኑት የክልሉ የስራና ክህሎት ቢሮ ኃላፊ አቶ አብዱል ሰላም ሸንገል የመመሪያው የጊዜ ወሰን እንዲራዘም ከተደረገበት ምክንያት አንዱ በራሳቸው ምክንያት መደራጀት ያልቻሉ የቀድሞ ታጣቂዎችን እንዲደራጁ ለማስቻል እንደሆነ ለኢትዮጵያ ኢንሳይደር አስረድተዋል። የጊዜ መራዘሙ ተደራጅተው ስራ ያልጀመሩ የሰላም ተመላሾችን ወደ ስራ እንዲገቡ እንደሚያደርጋቸውም ጠቁመዋል። ተደራጅተዋል በሚል ሜዳ ላይ ተበትነው እንደገና ወደ ችግር ከሚመለሱ የሰላም ተመላሾች ጊዜያዊ ጽህፈት ቤቱን እንዲደግፋቸው እና ውጤታማ ስራ እንዲሰሩ ነው ለአንድ ዓመት የተራዘመው ሲሉ አቶ አብዱል ሰላም ውሳኔው የተላለፈበትን ምክንያት አብራርተዋል። የሰላም ተመላሾች የኢኮኖሚ ተጠቃሚነት ላይ ትኩረት አድርጎ እንዲሰራ የተቋቋመው ጊዜያዊ ጽህፈት ቤት ባለፈው በጀት ዓመት 7625 አባላት በስራቸው ላሏቸው ላሉአቸው 395 ኢንተርፕራይዞች ከ300 ሚሊዮን ብር በላይ ድጋፍ ማድረጉን አስታውቋል። በዘንድሮ በጀት ዓመት በ10 ኢንተርፕራይዝ ስር ለተደራጁ የሰላም ተመላሾች አራት የወርቅ መፍጫ ማሽን እንደተሰጣቸውና በመጪዎቹ ወራት ተጨማሪ ሶስት ማሽኖች ድጋፍ እንደሚደረግላቸውም ጽህፈት ቤቱ ገልጿል። በ194 ኢንተርፕራይዞች በአገልግሎት ዘርፍ የተደራጁ 1317 የሰላም ተመላሽ አባላት ስራ ቢጀምሩም እስካሁን ድጋፍ እንዳልተደረገላቸው በመስሪያ ቤቱ የአደረጃጀት ባለሙያ የሆኑት አቶ ምግባሩ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ ኢንተርፕራይዞች ድጋፍ ያላገኙት በበጀት እጥረት ምክንያት እንደሆነ አቶ ምግባሩ አክለዋል። የቤኒሻንጉል ጉሙዝ ካቢኔ ባለፈው ጥቅምት ወር መጀመሪያ ባደረገው ስብሰባ ካቢኔ ትጥቃቸውን ፈተው ወደ ሰላማዊ ኑሮ ለተመለሱና በጸጥታ መደፍረስ ከቀያቸው ተፈናቅለው የነበሩ የማህበረሰብ ክፍሎችን ለማቋቋም የሀብት አሰባሳቢ ኮሚቴ እንዲቋቋም ውሳኔ አሳልፎ ነበር። ኮሚቴው የቀድሞ ታጣቂዎችና ተፈናቃዮችን ለማቋቋም በዚህ አመት እንዲያሰባስብ የታቀደው የገንዘብ መጠን 130 ሚሊየን ብር ነው። በቤኒሻንጉል ጉምዝ ክልል በጸጥታ ችግር የተፈናቀሉ የሰላም ተመላሽ ዜጎችና ቤተሰቦቻቸውን መልሶ ለማቋቋም 90 ቢሊየን ብር እንደሚያስፈልግ የአሶሳ ዩኒቨርሲቲ ያጠናው አንድ ጥናት ያመለክታል።